መጽሐፉ ግን ምንድን ነው የሚለው? የቀደመው እባብ እርሱም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ወደ ምድር ተጣለ። በዚያ ስፍራ አልተገኘለትም፣ ከእርሱም ጋር ላሉ መላእክቶቹ በዚያ ስፍራ አልተገኘ። እባብ የሚያወራ እባብ፣ ስማርት የሆነ ጥበቡን ያረከሳት እንጂ ጠቢብ የሆነ የብርሃን መልአክ እስኪመስል ራሱን ዛሬም መቀየር የሚችል የጨለመ ኃይል እንደ እግዚአብሔር ለመሆን የፈለገ በሉል መሰላለው ያለ ከምድር ከፍታ በላይ ከደመናዎችም በላይ ደግሞ ከፍ ከፍ ላለው ያለ እግዚአብሔር ግን ወደ ምድር ትጣላለ፣ ወደ ሲኦልም ጥልቅ ትወርዳለ ብሎ የተናገረው በውበቱ ምክንያት የኮራ በእግዚአብሔር ፊት ሊጋርድ የተቀባ ኪሩብ የነበረ ግሩም ድንቅ ፖዚሽን የነበረው መልአክ እግዚአብሔር ልብ በሉ። ምድር ላይም በሰማይም ያለውን ፍጥረት ሁሉ ፈጥሮ ሲጨርስ፣ አንዳንድ ሰው እንደዚህ ብሎ ይጠይቃል፣ እግዚአብሔር ግን ለምን ሴጣንን ፈጠረው? እግዚአብሔርን የመሰለ አምላክ እንዴት ሴጣንን ይፈጥራል? መልሱ እግዚአብሔር ሴጣንን ሴጣን አድርጎ አልፈጠረውም። እግዚአብሔር ሲፈጥረው ምን ነበረ? መጽሐፍ እንደሚለ አንተ ውበት የተፈጸመ መደምደሚያ ነህ። ጥበብህን አረከስካት እንጂ እኮ በቃ የተሰጠ ጥበብ አንተ ኮ በእግዚአብሔር ፊት ሊጋረድ የተቀባ ኪሩብ ነበርክ። ሎክ የነበረው ፖዚሽን ሚካኤል እንኳን የሌለው ገብርኤል የሌላቸው ፖዚሽን ላይ ነበር የነበረው። እግዚአብሔርን ሊጋርድ የተቀባ ኪሩብ ነበረ። እንደዛ በቃ ያንም ያክል ክንፉን ዘርግቶ እንዴት ግሩም መልአክ ነበረ። እግዚአብሔር ክፉ ነገር አልፈጠረምም። እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረው። መጽሐፍ ምን ይላል? እግዚአብሔር ፈጥሮ ሲጨርስ እግዚአብሔርም ያደረገውን ሁሉ አየ፣ እነሆ መልካም ነበረ። ነበረ ነው ነው አይደለም? መልካም ነበረ። ይህም መልአክ እንደዚሁ ነው፣ መልካም ነበረ። ለዚህ እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር በእጁ ስራ ላይ እንከን የለም። ግን መጽሐፉ ጥበብህን አረከስካት፣ በውበት ምክንያት፣ በፖዚሽን ምክንያት ልብ ኮርቷል። ሕዝቅኤል 28 ከዳመናዎች በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ አልክ። የአሁኑን የኢየሱስን ቦታ እሱ ፈለገው። ከዚያስ ትጣላለህ ወደ ጥልቁም ገና ትወድቃለህ፣ እስከ ምድር ዳርቻ ተቆረጥክ፣ ምናምን እያሉ ኢሳያስ 14 ላይ ደግሞ አወራ እና እና ይሄ ሰፈር ባብ አደለም ሳር ለሳር የሚሄድ ራሱ እያደነ ከኛ ምንም እርዱኛ ያላለ አግዙኝ አላለ፣ ጫካ ለጫካ እያደነ የሚሄድ ምስኪን አውሬ አለ፣ እሱ ነው በለው አናቱን ቀጥቀጠው ምናምን። ለምን ዘፍጥረት ላይ አናቱን ይቀጠቅጣል የእሷ ዘር ይላል። እንደሱ አይደለም፣ ይሄ የምድር አውሬ ነው። ከእንስሳ ዘር አንዱ ነው። ምድር ታውጣ ከተባለ ውስጥ አንዱ ነው። ከእንደገና ደግሞ ዘሮቿ አይልም በአንተ በእርሷና በዘሯና በዘርህ መካከል ነው የሚለው። አሱም ኢየሱስ ነው። እኛን እንዳይደለም የምታውቁት እባቡም ይሄኛው እባብ አለመሆኑ። ከእንደገና ደግሞ ማአት ወንዶች እባብ እንደሚፈሩ የታወቀ እውነት፣ ውሸት እንደውም፣ እሱ ሮጦ ሚስቱ የምትገልለት ሁሉ አለ። ስለዚህ ይሄ ጥቅሱ እኛን ወንዶች የሚመለከት አይደለም። እሱ ዘሎ ሶፋ ላይ ወጥቶ ያዩ በዩ በዩ ምናም ባገኘሽው በዩ የሚል ብዙ ባል እንዳለ እንገምታለን። እና እኛን ሁሉ አይመለከትም ማለት ነው። ራስን ይቀጠቀጣል ማለት ምን ማለት ነው? ራስ ማለት ምንድን ነው? ስልጣን፣ አቅም፣ መግዛት፣ የበላይ መሆን፣ ኦቨርሩል ማድረግ በሰዎች ህይወት ላይ በሰዎች መንፈሳዊም ስጋዊም ህይወት ላይ የበላይ መሆን፣ ገዢነት፣ ሬን ማድረግ፣ አውቶሪቲ፣ ስልጣን ኢቭን ሰዎች ከሞት ባሻገር ያለውን ነገር በማሰብ በሞት ፍርሃት ውስጥ ሁሉ እንዲቆዩ የሚያደርግ ማአት አይነት አውቶሪቲ፣ በመቃብር ላይ በመቃብር ላይ ስልጣን ያለው የጨለማ ኃይል፣ በሰዎች የግል ህይወት፣ የማህበር ህይወት፣ አገራዊ ህይወት ላይ ሁሉም ስልጣን በሰዎች ላይ ይሄ ነገር እንዳይሰራ በሰዎች ላይ ስልጣኑ እንዳይሰራ የሴት ይቱ ዘር አንድ በአንድ እነዚህን ነገሮች ያስወግዳል እና ጌታ ኢየሱስ መጣ። 33 ዓመት እዚህ ምድር ሲኖር የመጀመሪያው ያደረገው ነገር የዲያብሎስን ስራ ማፍረስ ነው። ምንድነው የዲያብሎስ ስራ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ማለት? የዲያብሎስ ስራው እንትኑ የለት እንጀራው ምንድነው? የዲያብሎስ ስራው? የዲያብሎስ ስራ ሲባል ጥንቆላ፣ መተት ምናምን አለ ሰው። የጠንቋዎች ነው። የዲያብሎስ የለት ዕለት ስራው ኑሮ ማለት መተዳደሪያው ምንድነው? አቤት! የአለም አቋራ በጥንቆላም በለው በመደትም በለው በማገዳደልም በመግደልም በለው በማናቸውም በየትኛውም መንገድ ግለጠው፣ ያለማቋረጥ አመፃን ወይንም ኃጢአትን ማድረግ ነው። የዲያብሎስ የመጀመሪያ ስራው ያለ ማቋረጥ። ሴጣን ትዝ ይላችኋል፣ አንድ ጊዜ ነበር ንስሐ የገባው ትዛ ይላችሁ የሆነች ቦታ ብቻ ነው እስከ ዛሬ ንስሐ የገባው ትዝ የሚለው ሴጣን። ሴጣን ስራው ምንድን ነው? ያለ ንስሐ ያለ ጸጸት ያለ በየሰዓቱ ደቂቃው ምን ያለማቋረጥ ምን መስራት አመጻ፣ ኃጢአት ይሄ የማን ስራ ይባላል? የዲያብሎስ። ኢየሱስ እዚህ ምድር ላይ እንደመጣበት ነገር ምንድን ነው? ይህ የዲያብሎስ የውድቀት ተፈጥሮ፣ ይሄ የዲያብሎስ የዕለት ዕለት ስራ በማን ላይ ሁሉ ነበረ? በሰዎች ላይ ነበር። ሰዎች ምን ሆኖ እየኖሩ ነበረ? በአየር ላይ ባለው አለቃ ፈቃድ ነው የሚመሩትና፣ በኃጢአት ባሪያ ሆነው? ምንም ማምለጥ በማይችሉበት ሁኔታ አንድም ቀን እንኳን በጽድቅ ለመኖር በራሳቸው በማይችሉበት ሁኔታ ሰዎች ሁሉ የኃጢአት ባሪያዎች ነበሩ። የኃጢአት ባሪያ ምን ማለት ነው? የኃጢአት ባሪያ ማለት ኃጢአትን አናደርግም ማለት ከባድ ነው። ግን የኃጢአት ባሪያ ባሪያ ምን ማለት? ባሪያ ማለት ፈቃዱ ሁሉ በሌላ ፈቃድ ስር ያለ የራሱን እንኳን ፈቃድ ላድርግ ቢል የማይችል በሌላው ፈቃድ ስር የሚኖር መጽሐፉ ምን ይላል? እናንተ አስቀድሞ በአየር ላይ ባለው አለቃ ፈቃድ ማን ነው? ከዚህ ታዲያ ነጽ ያወጣን? ነግሪያቸዋለሁ። አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራው አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ ፈቃድ ፈልጎ አምኖበት አምኖበት በዓለም ላይ ያሉ ሰዎችን ግን መጽሐፉ ነው የሚለው። እኔ እዚህ መጽሐፍ አስተማሪ ክርስቲያኖች ይስታሉ፣ ግጥም አድርጎ ይስታሉ። ይደክማሉ፣ አው ይፈተናሉ፣ አው ይስታሉ። ምንም ያው ተጽፏል። መቸስ የተጻፈ ነው አንክድም። ግን አንድ ክርስቲያን ሔዋን አታላኝ ነው አሳስታኝ ነው እኮ የበላሁት ሌላውን አይችልም። አንድ ክርስቲያን በቀለ እኮ ሸውዶኝ ነው እኔ እኮ ጓደኞቼ ናቸው ቃ ትንሽ ፉት እንበል ብለውኝ ብሎ አይችልም። ለምን ማንኛውም ክርስቲያን በሰዎችም ግፊት በምንም በምንም ማሳበብ እንዳይችል ተደርጓል። እንዴት? ያንን ነገር ኖ የማለት አቅም ተሰጥቶታል። መጽሐፍ ነው የሚለዋ? መጽሐፉ ምን ይላል? ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ? አትችሉም አልሰራም ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም፣ ማጨስ ግዴታ ነው፣ መስከር ግዴታ ነው። ሲጋራ የመተው ዘጠኙ ዘዴዎች ምናም ብለም አንበ መጀመሪያ አስር ምታጨስ ከሆነ ዛሬ ዘጠኝ ግዛ፣ ዘጠኝ እንደ ስምንት ግዛ። ዲሴንቲሳይዜሽን ነው ምናምን። በቃ ዘዴዎች አሉ ታክቲኮች። ከዛ አትችልም፣ ውሸት ነው በሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረህ የምታጨሰው። ሰው አይታሃል። የጾሙ ጊዜ የጾሙ ጊዜ ጸባይኛ ይሆናል ምናምን፣ እንዴት ምናምን፣ ኢየሱስ ያድናል ሁሉም ነው የምትለው። እሺ ብስመኸው ጾሟ ትለቅ፣ እንደዚህ ነው እኮ ሊል ነው። ገብተዋል አይደለ? አይተውም። ጾሟ እንዳለቀች እንዴትም ጥርዙን ነቅሶ የተቆጣጠረው ሱስ፣ መጠጥ፣ ኃጢአት፣ ዳንስ ምናምን ልክ ሰጣርቅ በስመ ራሱ ይለጠፍለታል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ ባለ ምክንያት በማድረግ የዳንስ ምሽት በእንት ነት ከጮኛው ጋር ከመጡ ዋጋ ይቀንሳል። ሞር ነገሩን ለማጧጧፍ እንደውም ዋጋ ይቀነስልሃል ማለት ልክ ትልልቅ ሰው ተመክሮ ተዘክሮ እዛው መጠጥ ላይ ነው ጠጅ ላይ ነው። ምናምን እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና፣ በስጋ ፈተና፣ በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ ወስዶ ጠጣ እያለ አተላ አይገትህም። እግዚአብሔር ይመስገን። ለምን ኖ ማለት የቻልከው እንዴት ነው? አቤት፣ እንዴት ቻልክ? የአንተ ጥርስ ጫት አያደቅምን? እንደውም የእኛ እንደውም በደንብ አያደቅምን? ያልተበላ ጥርስ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛው እና ታዲያ ምንድን ነው? ኖ ልንድ እንዲቻል እንዴት ነው? እግራችንን አጣጥፈን ልንቅም ያልቻል እንዴት ነው? በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር፣ አብረናቸው ስንሟዘዝ ያልተገኘ ነው እንዴት ነው? ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው፣ በሰላም ያለ ነው። ለምንድን ነው ወገኖቼ ኢየሱስ ያን ሰውን እንዲህ ማንቆርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል ይዛሩንሻ መጽሐፉ ነው የሚለው ምን ይላል? እ? አሁን እዚህ ቤት ያለ ሰው እዚህ ቤት ያለ ሰው እኔ እንደ ክርስቲያን እንዲያስብ ነው ፈልገው እንደ ጴንጤም እንዳታስብ ጴንጤ ይህንን ጥቅስ ለብዙ ዘመናት አቢዩስ ስላደረገው መጽሐፉ ምን ይላል? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ ምንድነው የዲያብሎስ ሥራ ዮሐንስ እንደ ጻፈው እንደ ጻፈው ዝም የዲያብሎስን ስራ ሊያፈርስ አፈርዝ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ጅማን የሚገዙ ጠንቋዎች በጅማ አየር ላይ ያለ አሞራ ይሄንን የዲያብሎስ ስራ ሊያፈርስ አይልም ለሱ ሌላ ጥቅስ አለ ወይ ወደ ኤፌሶን ምናምን መፈለግ ነው እዚህ ውስጥ የለም ጥቅሱም የሚለው የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ እንዴት ዲያብሎስ ከመጀመሪያው ጀምሮ ያለ ማቋረጥ ኃጢአትን በመስራት ጸንቶ ይኖራልና የእግዚአብሔር ልጅ ይህንን ስራ ሊያፈርስ ተገለጠ። ምን ኃጢአትን በጽናት ባለማቋረጥ፣ የኑሮ ዘዴ፣ የህይወት ስርዓት አድርጎ፣ ሆቢ አድርጎ፣ በጀት መድቦ፣ ዘመንን ሰጥቶ የመኖርን ነገር ሊያፈርሰው የእግዚአብሔር ልጅ ተገለጠ። ይህንን ሳንረዳ ለጠንቋይ ነው ያን ጥቅስ ጠቀስ ነው። ከትልቅ ነገር እናወርደዋለን። ጥቅሱ ጠንቋ ቤት ሄዳ እንታታፈርስም። እንደ የእግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን አለማቋረጥ የኃጢአት ባሪያ በኃጢአት ግዞ ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ አልፈልግም። እኔ ኮ ሐኪም አጠጣ ብሎኛል። ሁለት አምጪ እስቲ ዶክተሩ ራሱ አታጭስ አታጭስ፣ ማጨሳም ባህኒ ይቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ብ አይችሉም፣ አይችሉም፣ አይችሉም። በሚመክሩህ ነገር አይችሉም፣ በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ፣ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ እየከረከሰ እያለ እያወቀ እየወደቀ እንዳለ እያወቀ ጤናው እያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም እና እንዴት ነው እናንተ እዛ ደረጃ ሳደርሱ በደህናው ኖ ያላችሁ? አልታወቃችሁ የሆነ ስላአስተዋላችሁ የሆነ ጎበዝ ኖ ኖ ኖ። እሱን ባርነት አያምጣው በጌታነን፣ እንጂ እዛ ውስጥ የገባን ሰው ካላየህ በስተቀር አታውቅም። ለምን አንደኛ ውስጡ ስትሆን አይታወቀ። እንደዛም የሆነው ሰውዬ እኮ አይታወቅም አይታወቁም። አንተን ራቅ ብለህ ስታይ፣ ምን አይነት ምስኪን ሰው ነው? አሁን ይሄ ኑሮ ነው? እንዴት አድርጎ ነው ያሰረው? እንደው ትላለህ። እንዴት አድርጎ ነው እንደው ቅፍድድ አድርጎ እኮ ነው ያሰረው። እንዴት አሞ እንደዚህ ሆኖ አሁንም ተበድሮ ይጠጣል? ትላል። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች ትላላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን የእግዚአብሔር ጸጋ ቢጎድለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ነው ማለት ባንችል ሁሉም ሰው የኃጢአት ባሪያ ነበረ። የተፍገመገምን በአፍንጫችን ሁሉ መሬት ነክተን እየተመለስን የቀጠልንበት ምክንያት የዲያብሎስ ስራ እንድዚያው ተክሎን ያልቀረበት ምክንያት ኢየሱስ ስላፈረሰውን። መጽሐፍ ጥቅሱ ተረስቷል። ኢየሱስ የኃጢአትን ኃይል የኃጢአትን ባርነት ቅኝ ግዛት ግዛ የተደረገበት ጥቅስ ተረስቶ ተረስተው ለጂኒ ለዲያብሎ ስሏል። ኢየሱስ በዋነኛነት የእግዚአብሔር ልጅ ያፈረሰው እዚህ ምድር ላይ በጽድቅ በመመላለስ ኃጢአት ምን እንደሆነች ባለማወቅ በነገር ሁሉ ሲፈተን ከኃጢአት በቀር ጸንቶ በመኖር በስጋ መልበስ በስጋ መሆን ኃጢአት ያልፈጸመ ሆኖ ተገኘ። እናም መጽሐፉ ምን ይላል? ይህ የእሱ የህይወት ስርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የህይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል እ ክርስቲያኑ አንድም ወይ አላወቀው ይሆናል ሁለትም ያንን የሚያንቀሳቀስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛቱ ስለሆኑ እንደፈለገው ወስዶ የፈለገውን ሊያደርጋቸው ይችላል። ክርስቲያኖች ግን ሰበብ አያስፈልገን እና አንድ ክርስቲያን በሰይጣን ማሳበብ አይችልም። እግዚአብሔር ጌታ፣ ሰይጣን እኮ አታለ ሲል እንዴ ኖ ማለት ትችልለ እንዴት አርጌ አይባልም? ለምን ህይወቴን የህይወቴን ሥራ ሰጥቻለሁ። ሮሜ ስምንት ቁጥር ሁለት ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የህይወት ምልልስ መንፈስ የህይወት ምልልስ አቅም በእኛ ውስጥ ነው አሁን መጽሐፍ ነው የሚለው ጴጥሮስ እንደዚህ አለ እግዚአብሔርን ለመምሰል የሚያስችለውን መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል ሰጥቶናል ሌላ ቦታ ደግሞ እንደዚህ ይላል እኔ እኮ የሴጣን ኃይል ነው የሴጣን ቀንበር ነው ጫና ነው የአያቴ ቅብርጥሴ ምናምን እንዳትሉ ምን ይላል ከጨለማ ስልጣን ው ስልጣን የሴቲቱ ዘር ከጨለማ ስልጣን ምን አደረገን ያድንናል አዳነን? አዳነን። ስቲ አም ፍሪ በሉ፣ ነጻ ሰው ነኝ በሉ፣ መቶ ከመቶ በሉ። ከአያት ከቅድመ አያት ከዘርማን ዘር መንፈስ ተጽዕኖ፣ እርግማን የቃል ንግርት ነጻ ሰው ነኝ በሉ። ምክንያቱም በሉ የሴቲቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነጻ ሊያወጣን ወጥቻለሁ በሉ። መጽሐፍ ምን ይላል? ከሰይጣን ስልጣን ያድነናል ሳይሆን አዳነን። እና የትነን ያለ ነው ታዲያ። እኔ እኮ በዜሮ ነው የምመላለሰው በክርስትና። በዜሮ ነገር የተመቶ ምን የተመቶ ጤና የተመቶ ምንትስ የተመቶ አያቴ ላይ ነበረ ሁሉ እኔ ላይ ያለ ይመስለኛል ምናምን፣ እኔ ላይ ያለ ሁሉ እሱ ይመስለኛል ምናምን የምትሉ ሰዎች ማለት ነው። የት ሆናችሁ ነው እንደዛ የሆነው? መጽሐፍ የሚለው ከሰይጣን ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን ማለት ነው? የፍቅሩ ልጅ መንግስት፣ መንግስት ምን ማለት ነው? ከዚህ በኋላ የሚገዛኝ የሚያስተዳድረኝ፣ ሊወስንብኝ የሚችለው፣ ሊሰራብኝ የሚችለው፣ የፈለገውን ማድረግ የሚችለው የፍቅሩ ልጅ ነው። የጨለማው ኃይል፣ የወደቀው መልአክ በኢየሱስ ምክንያት በሴቴቱ ዘር ምክንያት እኔን መግዛት፣ ማስተዳደር፣ መሰልጠን፣ ማዘዝ አይችልም። ምን ማለት ነው ታውቃላችሁ? እኔ በጌታ በጌታ ነው በፍቅሩ ልጅ መንግስት ውስጥ ነው። ወይም በሌላ አነጋገር መጽሐፉ፣ ከጨለማ ስልጣን አዳነን። አሁን ያለ ነው የት ነው? የብርሃን መንግስት ውስጥ ወደሚደነቅ ብርሃን ያው አደለ? ያፈልሰናል አፈለሰን። መጽሐፉ እንደዛ ነው የሚለው ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል። ያያያትንትን እንዴት መጣ? አብሮ መጣ ምክንያቱም ብርሃን ውስጥ ምን መኖር አይችልም ጨለማ መኖር አይችልም ምንድን ነው የጎደለ ወይ አልነገሩህም ወይ ሲነግሩ አላመንክም ማናቸውንም በክርስቶስ ያለቁ ነገሮች የምንቀበለው ደግሞ በማየት በመስማት በማሽተት አይደለም በእምነት ችግሩ ምንድን ነው እናያለን ቸርች እንሄዳለን እምነት በማተ ከዛ አንዱ ያ ያ ትሽርግማን ነው አባት ላይ ነው አዎ ነበረ እኔ ከዛ እኔም ቆጥራለሁ ወይኔ ይሄ ነገር ያህቴ ላይ ኖር ይሆን ያከስቴ ላይ ይሆን ይሆን በማየት ከነ ችግሬ በሉ ነጻ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም። ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላክ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻ አለው። ጨለማ በኔ የለም። የአያት ቅድመ አያት፣ የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሎ የህይወት ብርሃን ነው፣ የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የህይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የህይወት ብርሃን ይሆንለታል እንጂ። አሜን፣ እሱን ኢየሱስን ያመናችሁ።